ማሽኑ በደንብ ለየት ያሉ ዘመናዊ የምንላቸው ፋንክሽናሊቲዎችን አካቶ የመጣ ማሽን ነው። እስካሁን ከተሰሩት እዚህ አገር ትልቁ የሚባለው ሳይዝ ነው ይሄኛው። በሰዓት ሰባት ቶን ያወጣል። ከዲዛይኑ ጀምሮ ተሻሽሎ በትልቅ ኳሊቲ የተሰራ ነው። ማሽኑ በሰዓት ሁለት ቶን እስከ ሶስት ቶን ድረስ ኦፕሬይት ያደርጋል። በሶስት ቶን ብለሽ ብታስቢው፣ አስር ሰዓት ብትሰሪበት፣ ኦልሞስት እስከ ሰላሳ ቶን ድረስ ፕሮሰስ ማድረግ እንችላለን ማለት ነው። ብዙ ሰው ወደ ማይኒንግ ስራ፣ ወደ ወርቅ ቢዝነስ እየገባ ነው። እኛም ደግሞ ያንን በሙያ ለማገዝ ከፍተኛ የተሻሻሉ እና ጥሩ ዲዛይን ያላቸው ማሽኖች ይዘን ቀርበናል። አፈሩን እዚህ ላይ ነው የምንጨምረው። እዚህ ጋር ከተጨመረ በኋላ እዚህ ጋር የምንመለከታቸው ሆዞች እና ፓይፖች ከፓምፑ የሚመጣለትን ውሃ በቀጥታ እዚህ ላይ በደንብ ፕሬዠር ባለው መልኩ እዚህ ላይ ይረጭለታል ማለት ነው። እንደ ፕሮቶታይፕ መሞከሪያ ትሆናለች። ሳይት ላይ ሲገቡ በትንሽ ሳይት በማኑዋል በአካፋ ነው የምትሰራው። በቀን ውስጥ በጣም ብዙ አፈር ፕሮሰስ እንዲያደርጉ ያስችላቸዋል። በቀን እንኳን ሶስት ሆና ብቻ ፕሮሰስ አድርገው አራት ግራም አምስት ግራም ሰሩ ብንል ኦልሞስት በቀን እስከ መቶ ሺህ ብር አካባቢ ነው። በዚህ መቶ ሺህ ብር በሰላሳ ስታሰቢ ከሶስት ሚሊዮን አካባቢ ይሄዳል። የአካባቢው ወጣቶች በማህበር የተደራጀው አሁን እቺ ማሽን ንግዛ ቢሉ 50 50 ሺህ ብር ቢያዋጡ ይሄን ሙሉ ማሽን ይዘው መግባት ይችላሉ ማለት ነው። አብዛኛው ወጣ ያለ ቦታ ስለሆነ ለትራንስፖርት የሚመች ቦታ አይደለም። ይሄን በታጥመሽ በሀያን በምንም ተጭኖ እዛ የምፈልግበት ሳይት ላይ እዛው በቀላሉ ዲስ አሴምብል አድርገው ገጣጥሞ ስራቸውን መስራት ይችላሉ ማለት ነው። ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቢዝነስ ፕሮግራማችን ሚንቴክስ ኢትዮጵያ 25 ኤክስፖ ላይ ተገኝተን የተለያዩ የወርቅ ማጠቢያ ማሽን አይነታቸውን፣ ዋጋቸውን፣ እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ ጋብዛለሁ። ፕሮግራሙን እየመራው ትንግርት ሙሉጌታ አብራችሁ ቆይታ የማድረግ ይሆናል። መልካም ጊዜ እንላችሁ። ሰላም፣ እንዴት አል እንደምናለ? አለን እግዚአብሔር ይመስገን አለን። እንተዋወቅ ራስክን እና የስራ ድርሻን እንዲሁም ደግሞ ያስከውን እቃ አስተዋውቅ። ቤካሶ አባይ ነህ እባላለሁ የቢቲ ማንፋክቸሪንግ ዋና ስራ አስኪያጅ ነኝ። እዚህ ሚንቴክስ ኤክስፖ ሀያ ሀያ አምስት ላይ ተገኝተናል። የተለያዩ ማሽኖችን ይዘን መተናል። ከትልቁ የደለል ወርቅ ማጠቢያ ጀምሮ በማኗል የሚሰራ አነስተኛ እንዲሁም የተለያዩ የምናመርታቸውን የኳርዝ ወይም የፕራይመሪ ማጠቢያ ማሽኖችን በፖስተር በተለያየ መልኩ ይዘን ቀርበናል። መልካም ምናልባት ስለ ማሽኑ ዋጋ እንዲሁም ደግሞ በአጠቃላይ ደግሞ የሚሰጠውን አገልግሎትና አጠቃቀም ምታስረዳ ደስ ይለኛል። ይሄኛው እንግዲህ ትልቁ የምታዩት እስካሁን ከተሰሩት ትልቁ እዚህ ሀገር ትልቁ የሚባለው ሳይዝ ነው። ይሄኛው በሰዓት ሰባት ቶን ያጥባል። ዋጋው እንግዲህ ከነሙሉ አክሰሰሪ አንድ ነጥብ ሰባት ነው እየተሸጠ ያለው አሁን። በጣም በትልቅ ኳሊቲ ብረቶቹም እያንዳንዱ ነገር ዲቴይሉ ከዲዛይኑ ጀምሮ ተሻሽሎ በትልቅ ኳሊቲ የተሰራ ነው። እችኛዋ ደግሞ አነስ ባለ ስኬል ነው የተሰራቸው። ይሄ ለምንድን ነው የሚጠቅመው? አንዳንድ ሳይት ላይ ሲገባ ባለሀብት ይህን ትልቅ ሄቪ ኢንቨስትመንት አድርጎ ትልቅ ይሄን የሚያክል ማሽን ይዞ ገብቶ ወዲያው እንትን ምርቱ ላይ መጣለት ትችላል እና እቺ እንደ ፕሮቶታይፕ መሞከሪያ ትሆናለች። ሳይት ላይ ሲገቡ በትንሽ ሳይት በማኗል በአካፋ ነው የምትሰራው። በተጨማሪም ደግሞ ገበሬው ብዙ ጊዜ አቅም አይኖረውም፣ ጀማሪ ሆኖ ትልቁን ይሄን ትልቅ ኢንቨስትመንት ለማድረግ አቅም አይኖራቸውም እና ተደራጅተው የሚሰሩ ወጣቶች በዚች በአነስተኛ ስኬል መጀመር ይችላሉ ማለት ነው። ምን ያህል ነው ዋጋው? ይሄኛው ከ350 ጀምሮ እየተሸጠ ነው። በተለያየ ሳይዝ አብሮት አክሰሰሪዎች አሉት። ሙሉ አክሰሰሪ አሟልተን ነው የምንሰጣቸው። ሙሉ በሀገራችን ነው የተመረተው። ሙሉ በሙሉ እዚሁ በእኛ ወርክ ሾፕ የተመሰረተው። ምን ያህል ጊዜ ፈጀ? ይሄኛው እያንዳንዱ ማሽን በአንድ ሳም ማጠቢያ አንድ ሳምንት ነው የሚፈጅብን። ይሄኛው ትልቁ ማሽንም በአንድ ሳምንት ነው። እነዚህ ኦልሬዲ ስቶክ ላይ ያሉ ናቸው። ማንም ገዢ ሲመጣ መጥቶ ይዞ መሄድ ይችላል። ይሄኛው ግን በሶስት ቀን ነው የምንጨርሰው ትንሽ አንድ ማሽን ኦርደር ከመጣልን በሶስት ቀን እንጨርሳለን። ለሚፈልግ ሰው ግን ሁሌም ስቶክ ላይ አለ። ምናልባት ማሽኑ በምንድን ነው የሚሰራው? ይሄኛው እንግዲህ ቫይብሬተር አለው፣ ኤሌክትሪክ ፓወር እንሰጠዋለን፣ ሼክ እያደረገ በማንዋል ነው በአካፋ እያደረጉ፣ ፓምፕ ይኖረዋል፣ ዲዝል ፓምፕ ነው ፓምፕ ውሃ ፓምፕ ይደረጋል፣ በውሃ ነው የሚሰራው። ይሄኛውም እንደዛው ትልቅ ኢንጂን ይኖረዋል፣ ፓምፕ ለማድረግ ነው ትልቁን ስራ የሚሰራው ውሃ ስለሆነ ውሃውን ፓምፕ ለማድረግ ስድስት ፒስተን እስከ መቶ ሀምሳ ኤችፒ በላይ የሆኑ ኢንጂኖች እንጠቀማለን። ናፍጣ ነው ዲዘል ኢንጂን ነው የሚጠቀመው ማለት ነው። በገበያ ላይ ያለው ተፈላጊነት ምን ይመስላል? በጣም ከፍተኛ ተፈላ አሁን ወቅቱም የወርቅ ጊዜ ነው። ወርቅ ዋጋውንም እንደምታቂ ነው ጥሩ ጨምሯል። ብዙ የመንግስት ፖሊስም አሁን በጣም ኦፕን እና የሚያበረታታ ጥሩ ስለሆነ ብዙ ሰው ወደ ማይኒንግ ስራ ወደ ወርቅ ቢዝነስ እየገባ ነው እኛ ሌላኛውም ደግሞ ያንን በሙያ ለማገዝ ከፍተኛ የተሻሻሉ እና ጥሩ ዲዛይን ያላቸው ማሽኖች ይዘን ቀርበናል። ማርኬቱ ጥሩ ነው ያለው እየተረ መልካም። ምናልባት እነዚህ እቃዎች ብልሽት ቢያጋጥማቸው ስፔር ፓርቶች በገበያው ላይ አሉ አሉ እኛም በእኛ ወርክሾፕ ነው ሁሉም ነገር የሚመረተው። አንደኛ አገር ውስጥ ማስመረታቸው ጥቅሙም ይሄ ነው። አሁን በፊት ከውጭ ሲመጣ አንዴ ካመጣሽ በኋላ መለዋወጫ ማግኘት በጣም ከባድ ነው። አሁን እዚህ ግን ሁሉም ነገር እኛ ጋር ስለምንሰራ ስፔር ፓርቶችን፣ ሌላ የጥገና ማስፋፊያ፣ ማንኛውም ነገር ሲፈልጉ እዛው ሳይት ድረስ በመሄድ ስራዎችን እንሰራለን እና ጋራንቲድ ነው ሁሉም። በቀን ምን ያህል መስራት እንችላለን ተብሎ ይታሰባል። በቀን ይሄ በሰዓት ሰባት ቶን ያጥባል። በቀን እንግዲህ በሚሰራው ያህል ነው። አስር ሰዓት ሊሰራ ይችላል፣ አስራ አምስት ሰዓት፣ ሀያ ሰዓት ይችላል። ፐር አወር እስከ ሰባት ቶን ነው ይሄኛው። እቺ ትንሿ ደግሞ በሰዓት አንድ ቶን ያጥባል እና፣ እንደ ሰው ነው የሚሰራው፣ ሰዓት ይወስናል። ስለዚህ በውሃ መጠቀም እንችላለን። ማለት ምንም አይነት ኤሌክትሪክ ፍጆታ አይጠቀምም። ኤሌክትሪክ ሳይሆን ናፍጣ ነው፣ ዲዘል ኢንጂን ያለው። ግን ትልቁ ስራ የሚሰራው ውሃ ነው። ምናልባት አልባት ይሄኛው እንደምመለከተው ከሆነ ተለቅ ይላል በሳይዝም። እና ክፍለ ሀገር ያሉ ደንበኞች መግዛት ቢፈልጉ እንዴት ነው ተነስተው? እኛ ሁለት አይነት ኦፕሽን አለ። ይሄ አሁን ፖርታብል የሆነ ቦታው ድረስ ለመጫን ትልቁ ሳይዝ ይሄ ነው። እና ይሄንን እኛ የቦታው ድረስ የማድረስ አገልግሎትም እንሰጣለን። ትራንስፖርቴሽን በራሳቸውም ከመጡ በሲኖ ነው ተጭኖ የሚሄደው። በሎቤድም እንጭናለን አንዳንድ ጊዜ እና በራሳቸውም ሲሆን እኛ ቦታው ድረስ እናደርስላቸዋለን። ትራንስፖርቱ ኢሹ አይደለም። ተዳሰሱ መልካም ተመልካቾች፣ እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? አድራሻችን ቢቲ ማንፋክቸሪንግ ብለው ሁሉም ሶሻል ሚዲያ ላይ ያለን፣ ፌስቡክ ላይ፣ ቴሌግራም፣ ዋትሳፕ፣ ቲክቶክ፣ ሁሉም ላይ ያለን። ከዛ በተጨማሪ ስልክ ቁጥር 0937418786፣ 0944106513 በዚህ ስልክ ያገኙናል። አድራሻችን ደግሞ አዲስ አበባ ኮየ ፈጪ አደባባይ ነው። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ነው። በጣም አመሰግናለሁ። ሰላም። ይስጥልህ አብሮ ይስጥልህ። እንደት ነበር? አለ አለኝ ይመስ ዛሬ እንግዲህ ሚንቴክስ ኤክስፖ በ2025 ላይ የወርቅ ማጣቢያ ማሽን ይዘህ ነው ያገኘንህ እና በመጀመሪያ እንተዋወቅ፣ እራስህን እንዲሁም ደግሞ ያስከው ምርት አስተዋውቅ። እሺ ስሜ ቴድሮስ ይባላል የኢቶፕ ማሽነሪ መስራች እና ዋና ስራ አስኪያጅ ነኝ። ተንቀሳቃሽ አነስተኛ የወርቅ ማጣቢያ ማሽን ይዘህ ነው የመጣ ነው ማሽኑ በደንብ ላይ የት ያሉ ዘመናዊ የምንላቸው ፋንክሽናሊቲዎችን አካቶ የመጣ ማሽን ነው። እንደምመለከተውም ከሆነ ፖርታብል ይመስለኛል። ሙሉ እዚህ በሀገር ውስጥ ነው የተገጣጠሙት። ሙሉ ለሙሉ እዚህ ነው የምንሰራው ኤክሰፕት እነዚህ ፓምፖች እና አንዳንድ ማቴሪያሎች ኢምፖርት የሚደረግ ይኖራሉ እንጂ እንዳለ ሜታል ፋብሪኬሽኑ ሙሉ ስራውን እዚሁ እኛ ጋር ነው የምንሰራቸው። እንዴት ነው መጠቀም የምንችለው ይሄን ማሽን? ይሄ ማሽን እንግዲህ ለመጠቀም ዋና የወርቅ ማጠብ ስራ ላይ ምንድነው ዋና ፕሮሰሱ ስፔሻሊ ይሄኛው የምንጠቀመው ለደለል ወርቅ ነው። የደለል ወርቅና ከአፈር ውስጥ ተቆፍቶ ላይ ይመጣ ወርቅ ነው። አፈሩን እዚህ ላይ ነው የምንጨምረው። ይሄ ማሽን ምን ያደርግልናል? እዚህ ጋር ከተጨመረ በኋላ እዚህ ጋር የምንመለከታቸው ሆዞች እና ፓይፖች ከፓምፑ የሚመጣለትን ውሃ በቀጥታ እዚህ ላይ በደምብ ፕሬር ባለው መልኩ እዚህ ላይ ይረጭለታል ማለት ነው። ሶ ዋና የዚህ ከላይ ያለው ዓላማ አፈሩ በደንብ በውሃ እንዲረስና እንዲሟሟ ማድረግ ነው። ሶ ከሟሟ በኋላ በዚህ ጋር የሚመጣበት ሰዓት ሙሉ ለሙሉ የሟሟው አፈር በዚህ ውስጥ እየፈሰሰ ይሄዳል። አንዳንዴ ደግሞ ተቀላቅለው ይመጡ ጠጠሮች፣ ድንጋዮች ካሉ እነሱ በዚህ በኩል እየተወገዱ ይሄዳሉ ማለት ነው። ሶ ሁለተኛው ስቴፕ ላይ ልክ ፈስሶ ከመጣ በኋላ ዋናው ወርቁን የሚያስራ የሚሰራው እዚህ ጋር የምትመለከተው ፓርት ነው። እዚህ ጋር የምንመለከተው ፓርት ላይ የሚነጠፈው ይሄኛው የወርቅ ምንጣፍ ወይም ደግሞ በእኛ በሀገራችን ጅባ ነው የሚባለው፣ እዚህ ጋር ይመጣና እዚህ ጋር እየተጠራቀመ የሚሄደው ማለት ነው። እዚህ ጋር የሚኖረው ምንድነው ሳይንሱ፣ ወርቅ በባህሪው በጣም ዴንስ ነው፣ ከባድ ነው። ዴንሲቲው ከማንኛውም ከአብዛኛው ማቴሪያል በጣም ስለሚከብድ እዚህ ጋር በሚያርፍበት ሰዓት የውሃው የሚመጣው ፕሬር ወርቁን ይዞ ለመሄድ ይቸገራል። ስለዚህ ሳሮች ውስጥ እዛው የተሰገሰገ የተሰገሰገ ይቀራል ማለት ነው። ከዛ ግን አፈርና ሌሎች ቀላላል ማቴሪያሎች ላይም የመሳሰሉት ግን ውሃው እያጠባቸው ስለሚሄድ እነሱ ይሄዱና እዚህ ጋር ምን ብቻ ይቀርለናል ወርቅና ሌሎች ከሱ ጋር ተቀራራቢ የሆኑ ክብደት ያላቸው ኩል ነው የሚባለው ጥቁር የሆነ አፈር አለ። አንድ ላይ ተቀላቅሎ የሚቀር ሁለቱ ብቻ ይቀራል ማለት ነው። ሰው ይሄንን ቀኑ ሙሉ ሰርተን እስኪሞላ ከጠበቅን በኋላ የተወሰነች ሌቨል ላይ ሲደርስ እንዳያሳልፍብን እናወጣና ለብቻ ሌላ ቦክስ ውስጥ እናራግፈዋለን ማለት ነው። ሰውስ ከተራገፈ በኋላ አለው የራሱ ማጣሪያ ገበት የሚሉት አለ። በሱ ማጣራት ይችላሉ። ኦር ደግሞ ማሽን የምንፈልጋለን ካሉ ደግሞ ከሱም ስቴፕ በኋላ ደግሞ የሚያጣራ ሼከር ቴብል የምንለው ማሽን አለ። በሱ ወስዶ ማጣራት ነው። እዛ ስቴፕ ላይ ወርቁን አውጥተው ይጨርሳሉ። በቀን ምን ያህል ተሆነ ማምረት እንችላለን? በቀን አሁን አንደኛ እንደ አፈሩ አይነት ዲፔንድ ያደርጋል። ሁለተኛ ደግሞ እንደ ሰራተኞች ላይ እንደሚሰሩበት ሰራተኛ ፍጥነት እንጂ ማሽኑ በሰዓት ከሁለት ወን እስከ ሶስት ወን ድረስ ኦፕሬት ያደርጋል። በሶስት ወን ብለሽ ብታስቢ አስር ሰዓት ብትሰሪበት ኦልሞስት እስከ ሰላሳ ወን ድረስ ፕሮሰስ ማለት ማድረግ እንችላለን ማለት ነው። ማሽን ላይ የገበያ ፍላጎት አሁን ላይ በደንብ ዲማንዱ በደንብ ከፍ ያለ ነው። እንደምናውቀው አብዛኛው አሁን ላይ ደግሞ ማይኒንግ ላይ የተደረጉ የፖሊሲ ለውጦች አሉ። ሰው ማንኛውም ሰው ወስዶ ስራ ለመስራት ቢፈልግ ማሽኑን ይዞ ሄዶ ቦታ ተረክበው ስራውን ቀጥታ መጀመር የሚችልበት አማራጭ አለ። ከዛ ውጭ ደግሞ ክፍለ ሀገር ኦልሬዲ በባህላዊ መንገድ የሚሰሩ ደግሞ በጣም ብዙ ሰራተኞች አሉ እዚህ ላይ የሚሰሩ ስራ ማለት ነው። ለእነሱ ደግሞ በጣም አንድ ሀይል ይቀንሳል። በቀን ውስጥ በጣም ብዙ አፈር ፕሮሰስ እንዲያደርጉ ያስችላቸዋል። ይሄን ይሄን ተከትሎና የወርቅ የማይኒንግ ቢዝነስ ቶሎ በጣም እያንሰራራ በመሆኑ በጣም ትልቅ ዲማንድ አለ ገበያ ላይ። መልካም ዋጋው ስንት ነው? ዋጋው ይሄ ፓምፑን ጨምሮ ሆዙን ሁሉን ነገር አጠቃላይ 39 ሺ ብር እንደምመለከተው ከሆነ ከቦታ ቦታም መንቀሳቀስ ይችላል። አዎ አዎ። አሁን እዚህ ማሽን ላይ አሁን ለየት አድርገን እኛ የሰራ ነው ምንድን ነው አብዛኛውን ጊዜ እዚህ ሀገር ውስጥ የሚሰሩ የወርቅ ማሽኖች እንደምታየው ሁሉም ወጥ ነው፣ አንድ ብረት ላይ ስለሆነ የሚሰራው ማሽኑን ከቦታ ቦታ ለማንቀሳቀስ በጣም ትልቅ የሆነ ሎጂስቲክስ ይፈልጋል፣ ሰው ኃይል ይፈልጋል፣ ጉልበት ይፈልጋል። አሁን እዚህኛው ማሽን ላይ ግን የሚያደረግ ነው ምንድነው፣ እያንዳንዱ ፓርት ዲስአሴምብል የሚደረግ ነው የሚፈታታ ነው ይሄ የሚታየው ከዚህ ከስፕሪንግ ጀምሮ ለብቻው መነጠል ትችያለሽ። እዚህ ጋር የምትመለከቻቸውን ብሎ ነው ሲፈጪ፣ ይሄኛውም ለብቻው ይወጣል። ከስራ ያለውም ይሄም የሚነጠል ነው። ስለዚህ እነዚህ እንዳለ ፈታተሽ፣ አሁን ምን አይነት ምን አይነት ቦታዎች አሉ? የወርቅ ስራ ላይ አብዛኛው ወጣ ያለ ቦታ ስለሆነ ለትራንስፖርት የሚመች ቦታ አይደለም። መንገድም ላይኖር ይችላል አንዳንዴ አንድ። ስለዚህ እንደዚህ አይነት ቦታ ላይ ሲሆን ይሄን በታተሽ በሃያም በምንም ተጭኖ እዛም ፈልግበት ሳይት ላይ እዛው በቀላሉ ላሉ አሴምብል አድርገው ገጣጥሞ ስራቸውን መስራት ይችላሉ ማለት ነው። ከዛ ውጪ መንገድ ላይ በሚሆኑበት ሰዓት ደግሞ ሙሉ እንደተገጣጠመ ጎማ ኦልሬዲ ስላለው የመኪና መጎተቻ ደግሞ ሁክ አለው እዛ ጋር የመኪና መጎተቻ ላይ እዛው አስረው ከቦታ ቦታ እንደፈለጉ በቀላሉ ማንቀሳቀስ ይችላሉ ማለት ነው። ሰው ይሄን አድቫንቴጅ ይሰጣቸዋል። በተጨማሪ ደግሞ አፈሩን በሚያጥቡበት ሰዓት ልክ እዚህኛው ላይ አፈሩን ካደረግን በኋላ በደንብ ቶሎ እንዲፈራርስና ና ውሃ እንዲመጥልን ለማድረግ ቫይብሬተርም እዚህ ማሽኑ ላይ እንገጥምበታለን። ቫይብሬተሩ ሲሰራ ቫይብሬሽን መኖሩ ደግሞ በደንብ ፍጥነቱን በጣም ይጠሙ። እዚህ ጋር የምትመለከተው የቫይብሬሽን ደግሞ ቫይብሬተሩ እዚህ ጋር መኖሩ በደንብ የመታጠብ ፍጥነቱንም ይጨምራል። ከዛ ውጭ ደግሞ አፈሩም ቶሎ እንዲፈራርስ ስለሚያደርገው በደንብ ውሃ እንዲመጥና ቶሎ እንዲሟሙ ያግዘናል ማለት ነው። ምናልባት ሰዎች ገበያውን በደንብ መቀላቀል ከቻሉ በወር የተጣራ እስከ ስንት ድረስ ማግኘት ይችላሉ ተብሎ ይታሰባል? ሰዎች አሁን እንግዲህ ይህን ስራ ከተቀላቀሉ ና እስፔሻሊ አሁን ብዙ ነገሮች ላይ ዲፔንድ ያደርጋል። ግን አሁን ጥሩ ሳይት ነው የመረጡት ብለን የጎልድ ኮንቴንቱን በጣም ጥሩ ነው ብለን ብናስብ አሁን አንድ ከሶስት ወር ላይ ቢያንስ አራት ግራም አምስት ግራም አካባቢ ኦን አቬሬጅ እያዛል ብዙ ጊዜ ይሄኛውም በሰዓት ነው ያንን ያህል ይሰራል ያለው በቀን እንኳን ሶስት ሆና ብቻ ፕሮሰስ አድርገው አራት ግራም አምስት ግራም ሰሩ ብንል ኦልሞስት በቀን እስከ መቶ ሺህ ብር አካባቢ ነው። በዚህ መቶ ሺህ ብር በሰላሳ ስታስበው እስከ ሶስት ሚሊዮን አካባቢ ይሄዳል። ስለዚህ አሁን የሚሰሩበት ታይም እሱን እሱም አመዛዘን ነው ግን ይሄኛውን ሶስት ሆን ያጥብላቸዋል። ከሶስት ሆና አምስት ግራም እንኳን ቢሰሩ አትሊስት ሚኒመም በቀን እስከ መቶ ሺህ ብር ድረስ ይኖራል። መልካም ማንኛውም ሰው ማሽኑ ኦፕሬት ማድረግ ይችላል ወይም ስልጠና እንዲሁም ደግሞ ሌሎች ነገር ያስፈልጋል? ምንም የተለየ ስልጠና የሚፈልገው ነገር አይኖርም። ማንኛውም ሰው ያን ማሽን ኦፕሬት ማድረግ ይችላል። አሁን እንዳልኩሽ ቤዚክ የሆኑ ስልጠናዎች ናቸው የሚኖሩት። ቤዚክ የሆነ ስልጠና ምንድን ነው? የትኛው ማሽን ላይ ኢፊሽንትሊ ኦፕሬት እንዳያደረግ አፈሩ እንዳለ ሟምቶ መውረዱን እርግጠኛ መሆን ይፈልጋል። ስለዚህ አፈሩ ምን ያህል ሌቭል ላይ ሲሆን ነው እየሟሟ ያለው። ልክ እንደየአፈሩ አይነት ዲፔንድ ያደርጋል አላለ አሁን ደረቅ አፈር በሚሆንበት ሰዓት ይሄኛውን ስሎፓውን መጨረሻ ድረስ ማምጣቱ ኔጌቲቭ የሆነ ኮንስኩዌንስ ይኖራል። ደረቅ አፈር ከሆነ ቶሎ ውሃ ስለማይስብ፣ ስሎፕ ከፍ ካለ ቶሎ ታጥቦ ይሄዳል። ስለዚህ ያንን ቼክ እያደረጉ ስሎፑን አጀስት ማድረግ የትኛው ስሎፕ ላይ ሲሆን ነው አፈሩ በደንብ ታጥቦ እየወረደ ያለው ወይም ደግሞ ደረቅ አፈር እዛ ጋር ማያወጣበት ምስ ማለት ነው። በቃ እሷ ላይ ብቻ ነው አጀስትመንት የሚሰሩት። ከሱ ውጭ ያለው ከስርማቱ የሚይዘው ማጣራቱ ምናምን እሱ ቤዚክ የሆነ ስራ ስለሆነ የተለየ ስልጠና የሚፈልገው ነገር አይኖርም። ስለዚህ ቢጀምሩት አዋጭ ነው ማለት እንችላለን። በደንብ አዋጭ ነው። ሳይት ማወቅና እዛ አካባቢ መሆን ስራውን መጀመር ነው ይፈልጋል። እዚ ጋር የዘ እንደታነሳል ምናልባት የኤሌክትሪክ ፌዝ ሆነ የሚጠቀመም ካለ የኤሌክትሪክ ፌዝ ያው ኖርማሊ ለውሃ ለፓምፑ ራሱ የናፍጣ ሞተር ስለሆነ የምንጠቀመው ለሱ ምንም አይነት ኤሌክትሪክ አንፈልግም። እዚ ጋር ለቫይብሬተሩ ግን እዚ ጋር ያየ ነው፣ ቅድም ቫይብሬት አስነስተን ያየ ነው የሚያንቀጠቀጠው እሷ አንድ ሲንግል ፌዝ አነስ ያለች ዲናሞ ይጠቀማል። አንድ ኪሎዋት ነው የምንጠቀማት እሷ ለማንቀሳቀስ። አነስተኛ ቢበዛ 30 ሺህ ብር እስከ 40 ሺህ ብር ድረስ ጥሩ አንደኛ ደረጃ የሚባል ጀኔሬተር ማግኘት ይችላሉ፣ በእሷ ማንቀሳቀስ ይችላሉ። መልካም። ምናልባት እንግዲህ እንደምመለከተው ከሆነ ማሽኑም በጣም ፖርታብል ነው፣ ከቦታ ቦታ መንቀሳቀስ የሚችላል እና ቤታቸው ውስጥ ሆነው መስራት ይችላሉ። ኦልሬዲ፣ ሳይት ነው ሁልጊዜ ስራው እንትን የሚለው ስለዚህ ግዴታ ከቦታ ቦታ ነው እየተንቀሳቀሱ የሚሰሩት። ግን አብዛኛውን ጊዜ እዛው አካባቢ ላይ ያሉ አብዛኛውን ማህበረሰቡ እንደ ሌላው ሰው ትልልቅ ማሽኖችን ይዘው ገብቶ የመስራት አቅሙ የለውም። በዛ ሊሚቴሽን ምክንያት አሁን የአካባቢው ወጣቶች ወደዚህ ስራ በዘመናዊ መልኩ መቀላቀል እንዳይችሉ ያደርጋቸዋል። ስለዚህ በማህበር የተደራጁ አሁን እቺ ማሽን ንግዛ ቢሉ በትንሽዬ ብር ስምንት ስምንት ሆነ አሁን አምሳ አምሳ ሺህ ብር ቢያዋጡ ይህ ሙሉ ማሽን ይዘው መግባት ይችላሉ ማለት ነው ሜንሊ ለማንም ጥቅም የሚሰጠው ወርቅ የሚወጣበት አካባቢ ላይ ላሉ ወጣቶች የተደራጁ ይሄ ማሽን ይዘው እየገቡ በዘመነ መልኩ ተወዳዳሪ ሆኖ መስራት የሚችሉበት እድል ይፈጥራል ማለት ነው። መልካም ስለሰጠ ማብራሪያ እጅግ አርግ አመሰግናለሁ። ግን ደግሞ ስለዚህ ማሽን ቀረ የምትለው ሀሳብ ካለ በዚህ እድል ውስጥ ስለዚህ ማሽን ቀረ የምለው ሀሳብ ምንድነው? ይሄኛው ደስሞ ትንሽ ብለን የምንሰራው ስኬል ነው ከዚህ በላይ ደግሞ እንደ ደንበኞቻችን ፍላጎት በዚሁ ተመሳሳይ ዲስሴምብል የሚደረግ ቫይብሬተር ያለው ስፖ በሚፈልጉት መልኩ አጀስት የሚያደረጉበት እና ፖርተብል ከቦታ ቦታ በሚያንቀሳቀሷቸው የተለያዩ ስኬል ደረጃ አላቸው። ኤኒታይም ቢደውሉልን የእነሱን ደግሞ የዋጋ ዝርዝርና ፎቶን ቪዲዮዎች እነሱ ሼር ማድረግ እንችላለን። መልካም ምናልባት አድራሻንን በዚህ ብታስቀምጥ። ኦኬ አድራሻችን ሀና ማርያም ሳሪስ አካባቢ ያለው ነው። ስልክ ቁጥር በ9927 ዜሮ ዘጠኝ ዜሮ ኤኒታይም፣ እኛ ሊያገኙን ይችላሉ። መልካም ስለሰጠኝ ማብራሪያ ጅጋርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ሆነ። መልካም ቀን፣ ውድ የገበያ ቢዝነስ ተመልካቾቻችን፣ በዛሬው በገበያ ቢዝነስ መሰናዷችን ሚንቴክስ ኢትዮጵያ 25 ኤክስፖ ላይ ተገኝቼ የተለያዩ የወርቅ ማሽኖችን ዋጋ፣ ጥራታቸውን እንዲሁም ደግሞ አይነታቸውን ዞር ዞር እያልኩኝ ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ አድርጌ ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ጅጋርጌ እያመሰገንኩኝ ለቻናላችን አዲስ ሆናችሁ ካላችሁ ሼር ሰብስክራይብ በማድረግ እኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራ አብሬያችሁ ቆየት ያደረግኩት ደግሞ ትንግርት ሙልጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልን።